የወንጌል አማኞች አብያተ ክርስቲያናት ካውንስል መለኮታዊ ጉብኝት ለኢትዮጵያ በሚል መሪ ቃል በመስቀል አደባባይ መንፈሳዊ መርሃ ግብር እንደሚያካሄድ አስታውቋል። መርሃ ግብሩ ከነገ የካቲት 29 ቀን እስከ 30 ቀን 2017 ዓ ም ለሁለት ቀናት በመስቀል አደባባይ የሚካሄድ ሲሆን መርሃ ግብሩን የኢትዮጵያ ወንጌል አማኞች አብያተ ክርስቲያን ካውንስል ከቢሊ ግርሃም የወንጌል ማህበር ጋር በመተባበር ነው ያዘጋጁት። ካውንስሉ መርሃ ግብሩን አስመልክቶ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋዜጣዊ መግለጫ ሰጥቷል። የወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በመግለጫው ላይ እንደተናገሩት እንደ ሀገር ፈጣሪን የምናደምጥበትና ስለ ኢትዮጵያም የምንጸልይበት ጊዜ መሆኑን አንስተዋል። በነዚህ ሁለት ቀናት ውስጥ የሚሆነው ነገር ቢኖር ለሀገራችን እንጸልያል፣ ለሀገራችን ሰላም እንጸልያል፣ ለህዝቦቻችን አንድነት እንጸልያል ለሀገራችን እድገት እንጸልያለን። ስለዚህ ወሳኝ ጊዜ ነው ለእኛ ቃለ እግዚአብሔርን በአንድ ላይ ከበሳቸው በኩል እንካፈላለን ይሄ እንግዲህ ስናገር ለወንጌላውያን ብቻ ብላችሁ እንዳታስቡ፤ ለሁሉም የሚሆን መልእክት፣ ለምድሪቱ የሚሆን መልእክት ይዘውልን ስለመጡ ህዝባችን በአንድነት በአክብሮት የሚካፈልበት መድረክ ይሆናል ብለን እናስባለን። ቢሊ ግርሃም የወንጌል ማህበር በ1952 ዓ ም በወንጌላዊ ቢሊ ግርሃም በአዲስ አበባ የወንጌል ስብከት ያከናወኑ ሲሆን በንጉሱ ቤተ መንግስት ተጋብዘው በአጼ ኃይለስላሴ ሽልማት ተበርክቶላቸው ነበር። ልጃቸው ፍራንክሊን በአዲስ አበባ መስቀል አደባባይ የሚያከናውኑት የጀማ ወንጌል ስብከትም አባታቸው ወንጌልን ከሰበኩበት ከስልሳ አምስት ዓመታት በኋላ ነው። ወደ አዲስ አበባ የመጡት የቢሊ ግርሃም የወንጌል ማህበር ፕሬዚዳንትና ዋና ስራ አስፈጻሚ ቄስ ፍራንክሊን ግርሃም ውብና ጠንካራ ሀገር ወደ ሆነችው ኢትዮጵያ በመምጣታቸው መደሰታቸውን ገልጸዋል። በዚህ ከተማ ዛሬ እዚህ በመገኘቴ ትልቅ ክብር ይሰማኛል። እናም ደግሞ ይህችን ሀገር እንደምንወድ ልንገራችሁ ፈልጋለሁ። የአውሮፓውያን አቆጣጠር በ1985 ወደዚህ ኢትዮጵያ መጥቼ ነበር። ከዛ ጊዜ በኋላ ብዙ ለውጦችን አይቻለሁ። ወንጌልን ለመስበክ እመጣለሁ ብዬ አስቤ አላውቅም ነበር። እናም የኢትዮጵያ ወንጌል አማኞች ካውንስል ጋብዘውኛል። መልእክቴም ወንጌል ነው፣ እግዚአብሔር ኢትዮጵያን እንደሚወድ ነው። ከአንድ ሺ ስድስት መቶ በላይ አብያተ ክርስቲያናት ከቤሊ ግርሃም የወንጌል ማህበር ጋር በመተባበር መለኮታዊ ጉብኝት ላይ ተሳታፊ ናቸው። ዘገባዊ ባልደረባችን የሰለሞን በየነ ነው።